አፍርሽ ና ኤርሜላ ዛሬም ፈታ ዘና ያሉ መጥቷል። ጋይስ አምሩም ጋይሶቼ በጣም ነው የሚያምሩ እኮ ጋይስ። ምን ዋጋ አለው ከሩታ ጋር ብትዳር ስለጀመረ ነው እንጂ በጣም እንደ ይለያሉ እኮ ጋይስ። እኔ የምላችሁ መፌጤንነት መፌጤንነት አለችው ማናት? ሀዊዬ ማለት ሲወዳት እኮ ጌታን እንዳንዴ የምታጫውት ጫውታ ደስ ይላል። ፈታ ነው የምታደርገኝ ማለት ነው። እና መፌጠኝነት ጋይዝ ባለጌ ያያ ቤቻ። እረ ሌላ ማይባል ነገር የለም እኮ፣ ማይባል ነገር የለም። እንግዲህ አብሮሽ እና ሄርሜላ ወደፊት የሚገቡ ይመስለኛል። ለምን ሩታ አምራለች፣ ሩታ ቢ ብላለች። እና ዛሬ እንግዲህ እንደዚህ አምሮባቸው መጥተዋል ማለት ነው። ምን ይመስላችኋል? በአዲስ ስራ ነው መጡ። ለዛም በአዲስ ስራ በአዲስ መንፈስ ሊበል አልፈርድምበትም። ብርሽ ከዚህ በኋላ የፈለግከው ከፈለግከው ሴት ጋር ብትመጣ አልናገርም። በነገራችን ላይ ከዚህ ከዛሬ ጀምሮ ማለት ነው። ሩታ ያዙኝ ልቀቁኝ ብላለች። እንግዲህ ምንናርግ ምንናርግ፣ እንደ ሴት ተረዳዋት። ግን አሁን ደግሞ ትክክል አይደለም። አዎ እንደዛ ነገር ነው። እና ውዶች፣ ማለት ነው እኔ እኮ አመሰግናለሁ ብዬ ሰርቻለሁኝ። የእኔ ውዶች ማለት ነው ያልሰማችኋላችሁ ብዬ ነው ማስበው። ቅድም ቪዲዮ ሰርቼ ነበረና እንኳን ደስ አለሽ ያላችሁ አመሰግናለሁ። ጉዞ ወደ ሀያ ሺህ ጋይስ በቅርቡ ንግባ። ይመስላችሁ ምን ችግር አለው? ምንም እኮ ችግር የለውም። የመዳም ቅመም አደለወኝ እንዴ? ሰብስክራይብ ብታረጉ ምን አለበት? ላይክ ብታደርጉ ምንም የለበት እኮ። ተሳዳቢ ታበራት አትወል እንዴ ውዶቼ? የሚያሽቃብጡ ታበራት አትወል እንዴ? እኔ ነፂ ባየችው አስተያየት የምሰጠው ማለት ነው። ምን አለበት? አይቀነስባችሁ ችግር የለውም እኮ አስራ ሁለት ሺህ ስላስገባችሁኝ ደግሞ እናቴ ትሙት ከልቤ ከልቤ አመሰግናለሁኝ። እና ትላንትና አመሰግናለሁ ብዬ ሰርቻለሁ ቪዲዮ ሲሰራ በእርግጥ ለብቻ አልሰራሁትም። መግባ ላይ አመሰግናለሁ አስራ ሁለት ሺህ ገብትናል። ያስገባችሁኝ ሰብስክራይብ አረጋችሁኝ አመሰግናለሁ። በነገራችን ላይ ሰባ ስምንት ፐርሰንት ሳውዲ አረቢያ ነው የሚከታተሉኝ አስራ ስምንት ፐርሰንት ደግሞ ዱባይ ኢትዮጵያ ትንሽ ናት፣ ቤሩትም ትንሽ ናት እና አመሰግናለሁ ሁላችሁም በቅንነት ሰብስክራይብ ያረጋችሁኝ ከልባ አመሰግናለሁ። የእኔ ጨዋ ፋሚሊዎች ማለት ነው። በጣም ነው መወዳችሁ በጣም ነው ማከብራችሁ። ትለያላችሁ፣ ባይዘዊ የኔ ሰብስክራይቦች ማለት ነው። ትለያላችሁ። አንድ ሁለት ናቸው። እነሱም ድንገት ስለሚመጡ ነው እንጂ ሰብስክራይቦች አይደሉ። ድንገት ሲመጡ ለስድም ነው የሚመጡ እንጂ ላይክ እንኳን ሰብስክራይብ እንኳን አያደርጉም እና

በፍቅር በደስታ ቢያሳድጉ ደስ ይለኛል። እኔ እንደዛ ነው። እንደናንተ እንደምታስቡኝ አይደለሁኝም ገባችሁ? ማርያምን እኔ ይሄናል ክፋት የለብኝም። ባይዘዊ እና ጤንነት አይሰማችሁም ወይ ነው አሁን የምትሳደቡ ሄርሜላን ይዤ ስመጣ? ትናንትና በሰራ ቪዲዮ በሄርሜላ አረብ ኢየሱስም ከእናንተ ያልጠብቅን። በነገራችን ሴት እኮ ናችሁ። ለዛም የሮታ ፕሮፋይል አድርጋችሁ በራሳችሁ ማንነት እኮ አይደለም ደግሞ አቤት አቤት አቤት አቤት ሰማና ምድርን ይዘረጋል። ግን ከእናንተ ይጠበቃል። ከሴት ልጅ ከሴት ልጅ ይጠበቃል። እንዴት ነው ሴት ልጅ የሜዳያ የምትሏት ሻርሙጣ ምትሏት ወይ ዝም። ቀፈፈኝ እኮ በግድ ነው ጠራሁት። ጋይስ እንዴት ይባላል እንዴ? ጋይስ አይባልም እኮ እናንተ ባለጌ ስለሆናችሁ ነው። በነገራችን ለሰውም ባለጌ የምትሉት ስለ ሩታ ምን አገባሽ ላላችሁኝ ደግሞ ማለት ነው። አንቺስ ምን አገባሽ አንቺስ አንድ እጅ አንድ ጣትሽ ወደ እኔ ሲጠቁሚ አራቱ ወደ አንቺ እንደሚዞር ታውቃለች። ግን የአንዳንድሽ ስለ ሩታ ግብቶኝ ሳይሆን ባየሁትን የተከታተልኩን አስተያየት ሰጣለሁ። እንደናንተ ግን በነፃ አልከታተላችሁም። በፊት የተከታተልኩ በቂ ነው። ገባሽ አደል? አዳሜ እኔ ከዚህ በፊት እኮ ሼር አረግ ነበር፣ የሩታም፣ ያብርሽም፣ የማርቆስም፣ የቡርኬም፣ ያይምዬም፣ የሄሉም የፍቅርም ይኖ፣ ገባችሁ ስለዚህ ምልላችሁ ፈልጌ ነው። ምን አገባሽ አይባልም። ባየው ነው አስተያየት የሚሰጠው። ግን ዩቱብ ክፈቱና ስሩ ማርያምን። እኔ ባለፈው ከዚ በዚህ አጋጣሚ አመሰግናሉ። አልተመቸኝም፣ ቪዲዮ ሊሰራ ነበረ ባለፈው። ራሱ ከፍሎኛል፣ እግዚአብሔር ስጥልኝ። ያው እንዳልኳችሁ ዘጠኝ ወር ነው የተቀጣሁት። ከዚያ በኋላ ግን ኦልሞስት ከቅጣቴን ከጨረስኩ ዩቱቤ ማለት ከጨረሴ አራት ወር ገባችሁ። የሁለት አንዴ ነው ከፈለኝ ያፊው ስለሌለ በሁለት ወር ይከፍላቸዋል። እንደኛ ማለቴ ነው። እና ተረጋጓት፣ ይሳደቡ ፍቅሬ ማን ነው?